ሰር ብለት ማታ እሷ ተኝታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክነ ፖሊስ ጣቢያ አለመሄዴ። ልክነ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ። ልክነ፣ ልክነ፣ ልክነ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማን ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ፣ ቅርብ ብዬ የምላቸው። እውነት ህልም ነው፣ ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ፣ አንተ እዚህ ላይ ሱሪህን ከፍተ ምን እንዳሳየኸኝ። እኔ ያንተን ገበናህን ማውጣት ፈልጌ አይደለም። ይሄ ለልጄ ይቀመጥል፣ ለወለድከው ልጅ ላሳደጉ ቤተሰቦች፣ ለነዛ ለጫዋቹ ይቀመጥል። ትግሬና ኦርሞን አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነው። ግን ያደረከውን ነገር ይወራል፣ ሀገር ይስማል ዶሮ እየሰራሁኝ አርብቀ ያደረከውን አንድ ከዛ በኋላ ወጣ፣ በቃ ወጣ። ጓደኞች ጋር የት ነው የምትሄጁ ስትለኝ ሰው ዶሮ እየሰራ ጥሩ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት። ልጄ ጋር ነው የደወልኩት። አሁን አልችልም። ጠዋት እናወራለን። ኖ አሁን ለማውራት ያለብን። ኖ አሁን አልችልም። ይሆን ነገር ተፈጥሯል። ምንድነው የተፈጠረው? እንደዚህ እንደዚህ። የገዛ ልጅ ምን እንዳለ ልንገራችሁ። ተሳስተሻል ያለ ሌላ ነገር ሲነካካይተሽ ይሆናል እንጂ ተሳስተሻል ጂጂ ስላለኝ ተሳስቻለሁ። እውነት ተሳስቻለሁ። ተሳስቻለሁ ጂጂ። ይሄንን ያፈንኩልሽ ይሄንን ነው ዝም ያልኩትኝ ድር የሆነ ሽት ነገር ለብሻለሁ ራሴንም አየሁ አንቺንም አየሁ ምን ተልኮብኝን የመጣሁት አ ምን ወዳ ውስጥ ነው የገባ ምን ሰይጣን ነው ቤታችን ውስጥ የገባው ምንድን ነው ምን እየተደረገ ነው ያለው ምን እየተሰራ ነው ያለው